ታጸጋና ሰላም ይብዛላችሁ። ዛሬ ያው ከኔ ጋር አብረን ቃል እንከፋፈላለን። አውቆ ነው ከሩቅ ቦታ ላይ የመጣሁት እዚሁ ነበር። ጌታ ስም ይባረክ እና ዛሬ ስለ ክርስቶስ መልከጼ ሊቃዊ ክህነት ጥቂት ደቂቃ እርግጥ ጥቂት ደቂቃ ላይሆን ይችላል እንከፋፈላለን ማለት ነው እና የምናየው ማይክ ባልጠቀም ችግር የለም። ማለት ነው የምናየው የመጽሐፍ ቅዱሳችን ክፍል በዕብራውያን መልእክት ምዕራፍ ሰባት ላይ ተመስርተን የምንነጋገር ይሆናል ማለት ነው። ለዕብራውያን ሰባትን ሙሉ ላንብና ግን ሙሉን አናይም፣ የተወሰነውን ብቻ እናያለን ማለት ነው። ዕብራውያን መልእክት ምዕራፍ ሰባት አዲሱ መደበኛ ትርጉም። ይህ መልከ ጼዴቅ የሳሌም ንጉስ እና የልዑል እግዚአብሔር ካህን ነበር። እርሱም አብርሃም ነገስታትን ድል አድርጎ ሲመለስ አግኝቶት ባረከው። አብርሃምም ከሁሉ ነገር አስራት አውጥቶ ሰጠው። በመጀመሪያ ስሙ የጽድቅ ንጉስ ማለት ነው። ኋላም ደግሞ የሳሌም ንጉስ ማለት የሰላም ንጉስ ማለት ነው። አባትና እናት ወይም የትውልድ ሐረግ የለውም። ለዘመኑ መጀመሪያ ለህይወቱን ፍጻሜ የለውም። ነገር ግን እንደ እግዚአብሔር ልጅ ለዘላለም ካህን ሆኖ ይኖራል። እስቲ እርሱ የቱን ያህል ታላቅ እንደሆነ አስቡ። ርዕሰ አበው የሆነው አብርሃም እንኳ ካገኘው ምርኮ አስራትን አውጥቶ ሰጠው። ክህነት የተሰጣቸው የሌዊ ልጆች ምንም እንኳ ወንድሞቻቸው የአብርሃም ዘሮች ቢሆኑም ከህዝቡ ማለት ከገዛ ወንድሞቻቸው አስራት እንዲቀበሉ ሕጉ ያዛል። ይህ ግን ትውልዱ ከሌዊ ወገን አይደለም። ይሁን እንጂ ከአብርሃም አስራት ተቀበለ፣ የተስፋ ቃል የተቀበለውንም ባረከው። ትንሹ በትልቁ እንዲባረክ ጥርጥር የለውም። በአንድ በኩል አስራት የሚቀበሉት ሟች ሰዎች ናቸው፣ በሌላ በኩል ግን ሕያው ሆኖ እንደሚኖር የተመሰከርለት ይቀበላል። እንዲያውም አስራት የሚቀበለው ሌዊ ራሱ በአብርሃም በኩል አስራት ከፍሏል ማለት ይቻላል። ምክንያቱም መልከጼዴቅ አብርሃምን ባገኘው ጊዜ ሌዊ ገና በአባቱ በአብርሃም አብራክ ነበር። ፍጹምነት የተገኘውና ህጉ ለህዝቡ የተሰጠው ፍጹምነት የተገኘውና ህጉ ለህዝቡ የተሰጠው በሌዊ ክህነት መሠረት ቢሆን ኖሮ እንደ አሮን ሳይሆን እንደ መልከጼዴቅ ሹመት ያለው ሌላ ካህን መምጣቱ ለምን አስፈለገ? የክህነት ለውጥ ካለ ህጉም ሊለወጥ ግድ ነውና፣ ይህ ሁሉ የተነገረለት እርሱ በከሌላ ነገድ ነው። ከዚያም ነገድ በመሰዊያ ያገለገለ ማንም የለም። ጌታችን ከይሁዳ ነገድ እንደመጣ ግልጽ ነውና፣ ሙሴ ስለ ክህነት ሲናገር ይህን ነገድ አስመልክቶ የተናገረው ምንም ነገር የለም። እንደ መልከ ጼዴቅ ያለ ሌላ ካህን ቢነግስ ግን እኛ የተናገር ነው ይበልጥ ግልጽ ይሆናል። እርሱ ካህን የሆነው በሚጠፋው የህይወት ኃይል መሰረት በማይጠፋ የሕይወት ኃይል መሰረት እንጂ እንደ ትውልዱ የህግ ስርዓት አይደለም። እንዲህ ተብሎ ተመስክሮልታል፣ እንደ መልከ ጼዴቅ ሹመት አንተ ለዘላለም ካህን ነህ። የቀድሞ ትእዛዝ ደካማና የማይጠቅም በመሆኑ ተሽሯል። ህጉ ማንንም ፍጹም ሊያደርግ ስለማይችል ወደ እግዚአብሔር የምንቀርብበት የተሻለ ተስፋ መጥቷል። ይህ ያለ መሃላ አልሆነም። ሌሎች ካህናት የሆኑት ያለ መሃላ ነው። እርሱ ግን ካህኑ የሆነው በመሐላ ነው። ምክንያቱም እግዚአብሔር እንዲህ ብሎ ተናግሯል ተናግሮታል። ጌታ ማለ አሳቡንም አይለውጥም፣ አንተ ለዘላለም ካህን ነህ። ከዚህ መሐል ላይ የተነሳ ኢየሱስ ለተሻለ ኪዳን ዋስ ሆኗል። በአገልግሎታቸው እንዳይቀጥሉ ሞት ስለከለከላቸው የቀድሞዎቹ ካህናት ቁጥራቸው ብዙ ነው። ኢየሱስ ግን ለዘላለም የሚኖር በመሆኑ ክህነቱ የማይሻር ነው። ስለዚህ ስለ እነርሱ የማለደ ሁልጊዜ ግዜ በህይወት ስለሚኖር በእርሱ በኩል ወደ እግዚአብሔር የሚወጡትን ፈጽሞ ሊያድናቸው ይችላል። እንግዲህ ለኛ የሚያስፈልገን ቅዱስ፣ ነቀፋ የሌለበት ንጹሕ ከኃጢአተኞች የተለየና ከሰማያት በላይ የከበረ እንደዚህ ያለ ሊቀ ካህናት ነው። እርሱም እንደ ሌሎቹ ሊቃነ ካህናት መጀመሪያ ስለ ራሱ ኃጢአት ከዚያም ስለ ህዝቡ ኃጢአት በየቀኑ መስዋዕት ማቅረብ አያስፈልገውም። ራሱን በሰጠ ጊዜ ስለ ኃጢአተኛ ስለ ኃጢአታቸው ለአንድና ለመጨረሻ ጊዜ መስዋዕት አቅርቧልና። ህጉ ደካማ የሆኑትን ሰዎች ሊቃነ ካህናት አድርገው ይሾማልና፣ ከህግ በኋላ የመጣው መሐላ ግን ለዘላለም ፍጹም የሆነውን ልጅ ሾሟል። ምዕራፍ ስምን ቁጥር አንድ እንግዲህ የምንናገረው ዋና ነገር ይህ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለ። የጌታ ስም ለዘላለም የተባረከው። የዕብራውያን ጸሐፊ በመጀመሪያዎቹ ምዕራፍ ሰባት በመጀመሪያዎቹ በአስር ቁጥሮች ስለ መልከጼዴቅ የክህነት ስርዓት ያነሳል። ቀጥሎ ደግሞ ስለ ሌዊ ወይም ደግሞ ስለ አሮን የሊቀ ክህነት ስርዓት ያነሳል። እያነሳ ያለው ስርዓት ነው። ስርዓት የሚለውን ነገር በነብ አስምራችሁ ያዙበት። የመልከጼዴቅ የሊቀ ክህነት ስርዓት አለ ወይም እንዲሁም ደግሞ የሌቪ የሊቀ ክህነት ስርዓት አለ። እና እነዚህን የሊቀ ክህነት ስርዓቶች ያወዳድራቸዋል። እና እነዚህን የሊቀ ክህነት ስርዓት ካወዳደረ በኋላ የመልከጼዴቅ የሊቀ ክህነት ስርዓት ከሌዊ የሊቀ ክህነት ስርዓት ይበልጣል ይላል። ከዛ በኋላ ከቁጥር 11 በኋላ ደግሞ ኢየሱስ ክርስቶስ እንደ መልከጼዴቅ ሹመት ለዘላለም ሊቀ ካህናት ሆኖ ተሹሟል ብሎ ደግሞ ይናገራል ማለት ነው። መልከጼዴቅ የመልከጼዴቅ የክህነት ስርዓት ምንድን ነው? እንግዲህ በዘፍጥረት ምዕራፍ 14 ላይ እናውቃለን። እንግዲህ አብርሃም ሎጥ እንግዲህ ሎጥ ወንድሙ ነው የወንድሙ ልጅ ነው። እና የሎጥ ሀብት ንብረት በኮሎዶጎምር በሚባሉ በወቅቱ ሲገዟቸው በነበሩት ሰዎች ሲማረክ ሲወሰድ ይሰማና ዘመቻ ይወጣል ማለት ነው። የሎጥን ሀብት ንብረት ለማስመለስ ማለት ነው። ከዛ አምስት ነገስታትን ድል ነስቶ ተመለሰ። አምስት ነገስታትን ድል ነስቶ ሲመለስ መልከጼዴቅ የሰው ስም ነው። መልከጼዴቅ የተባለ ሰው እና ንግስናው ደግሞ በሳሌም ሀገር ነው። ልክ የሰዶም ንጉስ በሰዶም እንደሚነግሰው ሳሌም በሚባል ሀገር የሚነግስ ንጉስ ነው። እንደዚሁም ደግሞ ንጉስ ብቻ ሳይሆን የልዑል እግዚአብሔር ካህንም ነበር። የሚለየው ማለት ነው እሱ ንጉስም ነው፣ የልዑል እግዚአብሔርም ካህንም ነበር። እና አብርሃምን ተቀበለው አብርሃም ድል ነስቶ አምስት ነገስታትን ድል ነስቶ ሲመለስ ማለት ነው። ከዛ በኋላ ይባርከዋል። እንግዲህ ከካህናት ስራዎች መካከል የመጀመሪያው መባረክ ነው። አሁን ለምሳሌ ዘህልቁ ምዕራፍ ስድስት ላይ እግዚአብሔር የእስራኤልን ሙሴን የሚያዘው ነገር አለ። ዘልቁ ምዕራፍ ስድስት መጨረሻዎች ቁጥር ላይ ለአሮንና ለልጆቹ ንገራቸው እያለ እግዚአብሔር እግዚአብሔር ሙሴን እንዲህ ሲል ተናገረው። አሮንና ልጆቹን እንደዚህ ብለህ ተናገራቸው ብሎ የሚባረከውን በረከት እግዚአብሔር ይባርክ፣ እግዚአብሔር ፊቱን ያብራልህ የሚለው በረከት እና አሮን የሚባረኩት በረከት ነው። ስለዚህ ምንላችሁ ይፈልጌ ነው ካህን ከሚሰራው ስራ የመጀመሪያው አንዱ ህዝብን መባረክ ነው። እና መልከጼዴቅ የተባለው ካህን የልዑል እግዚአብሔር ካህን አብርሃምን ባረከው። ይህንን ዘፍጥረት ምዕራፍ 14 ከቁጥር 18 ጀምሮ የምናገኘው ሀሳብ ነው። የሳሌም ንጉሥ መልከጼዴቅም እንጀራንና የወንጠጅን አወጣ፣ እርሱም የልዑል እግዚአብሔር ካህን ነበር። ባረከውም አብርሃምም ሰማይንና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው ጠላቶ ይህን በእጅህ የጣለልህ ልውል እግዚአብሔር የተባረከ ነው አለው እያለ ይናገራል። ሁለተኛ ደግሞ ይኸው መልከ ጼዴቅ ከአብርሃም አስራትን ሲቀበል እንመለከታለን። ወረደ ብሎ አብርሃምም ከሁሉ አስራትን ሰጠው ብሎ ይናገራል ማለት ነው እና የዕብራውያን ጸሐፊ ይህንን የወስድና የሚሟገታቸው ነገር አለ። በዕብራውያን መልእክት ላይ መጀመሪያ ስለ ሊቀ ስለ መልከ ጼዴቅ ዲፋይን ያደርግላቸዋል። መልከጼዴቅ ማለት የስሙ ትርጉም የጽድቅ ንጉሥ ማለት ነው ይላቸዋል። ከዛ የሳሌም ንጉሥም ነበር። የሳሌም ንጉሥ ማለት ደግሞ የሰላም ንጉሥ ነው ማለት ይላቸዋል። እና ከዛ ወረድ ብሎ ቁጥር አራት ላይ የአባቶች አለቀ አብርሃም ከዘረፋው የሚሻለውን አስራት የሰጠው ይህ ሰው እንዴት ትልቅ እንደነበረ እስኪ ተመልከቱ ይላል። ስለዚህ መልከ ጼዴቅን ከፍ ለማድረግ ወይም ደግሞ የመልከ ጼዴቅን ትልቅነት ለመናገር ያነሳ ነጥብ አንዱ ምንድን ነው? የአባቶች አለቀ አብርሃም ከዘረፋው አስራትን የሰጠው ይህ ሰው እንዴት ትልቅ ነው እስቲ ይዩት በሚል ነበር። እንዴት ትልቅ እንደነበረ እስቲ ተመልከቱ ብሎ ይናገራል ማለት ነው። ወረድ ብሎም ይሄ መልከ ጼዴቅ የባረከውን በረከት፣ ቁጥር ስድስት አካባቢ መሰለኝ፣ ትንሹ በትልቁ እንደሚባረክ ጥርጥር የለውም ይላል። የሚባረከው ታላቁ ነው አይደለ? የሚባረከው ደግሞ ታናሹ ነው። ስለዚህ መልከ ጼዴቅ አብርሃምን ምን አድርጎታል? ባርኮታል። ስለዚህ አብርሃም የተባረከ ሰው ነው በመልከ ጼዴቅ። መልከ ጼዴቅ ደግሞ አብርሃምን የባረከ ሰው ነው። ስለዚህ አሁንም ሁለተኛ ነገር ማሳየት የሚፈለገው ነገር አለ። እንግዲህ የሚባረከው ታላቅ እስከሆነ ድረስ መልከ ጼዴቅ የአብርሃም ታላቅ ነው። እንደውም የተስፋ ቃል የነበረውን እርሱን ባርኮታል ብሎ ይናገራል ማለት ነው ቁጥር ስድስት ስድስት ላይ ትውልዱ ከእርሱ የማይቆጠረው ግን ከአብርሃም አስራትን አውጥቷል የተስፋ ቃል የነበረውን ባርኳል እያለ ይናገራል። ይህንን የሚያነሳበት ምክንያት የመልከጼዴቅ የክህነት ስርዓት ከሌዊ የክህነት ስርዓት እንደሚበልጥ ለማሳየት ነው ወደ አብርሃም ጋር የሄደው ማለት ነው። ስለዚህ ምዕራፍ ሰባት ላይ ሲጀምር የሳሌም ንጉስና የልዑል እግዚአብሔር ካህን የሆኑ መልከጼዴቅ አብርሃም ነገስታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው። ለእርሱም ደግሞ አብርሃም ከሁሉ አስራትን አካፍለው። የስሙ ትርጓሜ በመጀመሪያ ጽድቅ ንጉስ ነው፣ ኋላም ደግሞ የሳሌም ንጉስ ማለት የሰላም ንጉስ ነው። አባትና እናት የትውልድም ቁጥር የሉትም። ለዘመኑ ጥንት ለህይወቱም ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል። ቁጥር ሶስት ላይ የሌዊ እንደዚሁም ደግሞ የአሮን የሙሴ አባትና እናት በመጽሐፍ ቅዱሳችን ላይ በግልጽ ሰፍረዋል። ዘሌዋውያን መጽሐፍ በምናነብበት ጊዜ የሌዋ አባት ያዕቆብ ነው እንደምናውቀው። የአሮንና ሙሴ ወንድማማሾች ናቸው አይደለ? የእነሱ ቤተሰቦች አባትና እናታቸው በሚገባ ሰፍሯል። ዘፍ ዘፀአት ምዕራፍ ሶስትን በምናንብበት ጊዜ እንደዚሁም አሮን ምን ያክል እንደ ምን ያክል ዓመት እንደኖረ ተጽፏል አይደለ፣ ሰማንያ ዓመት ኖረ፣ ከዛ በሆር ተራራ ላይ እንደተቀበረ ሙሴም እንደዚሁ። የመልከጼዴቅ ግን አልተጻፈም። የመልከጼዴቅ ቤተሰቦች አልተጻፉም። የመልከጼዴቅ አባቱ አልተነገረም፣ እናቱም አልተነገረም። ምን ያክል ዘመን እንደኖረም አልተነገረም። በአይሁድ የመጽሐፍ የመጻፍ ቅዱስ ስናፍታት መሰረት እንደዚህ አይነት ነገሮችን እንግዲህ ካልተጠቀሰ የሆነ የሚጠቁሙት ነገር አለ ተብሎ ይታሰባል ማለት ነው። ስለዚህ አባትና እናቱ አልተጠቀሰም ብሎ የኖረበት የትውልድ ዘመን አልተጠቀሰም ብሎ፣ ስለዚህ የሚነግረን ነገር ይላል በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል ብሎ ይናገራል ማለት ነው። የእርሱን አሁን መልከ ጼዴቅ የእግዚአብሔር ልጅ ነው እያለ ሳይሆን መልከ ጼዴቅ በእግዚአብሔር ልጅ ተመስሏል እያለ ያስረዳል ማለት ነው። ከዛ ስለ ክርስቶስ ሊቀ ክህነት ነው የሚናገረው። ብቻ አንድ ነገር እስከዚህ ድረስ ባለው እንድታውቁ የምፈልገው መልከጼዴቅ ከአሮን ይበልጣል። የመልከጼዴቅ የክህነት ስርዓት ከአሮን ወይም ከሌዊ የክህነት ስርዓት እጅግ በጣም ይበልጣል። እንደውም ይላል የዕብራውያን ጸሐፊ ቁጥር 9ና 10 ላይ ቁጥር 7 ላይ ትንሹ በታላቁ እንዲባረክ ክርክር የሌለበት ነው። በዚህስ የሚሞቱ ሰዎች አስራትን ያስወጣሉ በዚያ ግን የሚያስወጣ በሕይወት እንዲኖር የተመሰከረለት እርሱ ነው ያለ ይናገራል። በዚህስ የሚለው በሌዊ ክህነት ስርዓት ነው ወይም በአሮኔ ክህነት ስርዓት ነው። በአሮኔ ክህነት ስርዓት አስራትን የሚያስወጡ ሰዎች የሚሞቱ ሰዎች ናቸው ወይም ሟች ሰዎች ናቸው። እንደውም በሕይወት እንዳይኖሩ ሞት ከልክሏቸው እያለ ይናገራል ወረድ ብሎ ማለት ነው። እነርሱ አስራትን ያስወጣሉ ካለ በኋላ በዚያኛው ግን በህይወት እንደሚኖር የተመሰከረለት ያወጣል አስራትን ያስወጣል እያለ ይናገራል። ይህን ስለ እላይ ቁጥር ሶስት ላይ የመልከጼዴቅ መልከጼዴቅ በእግዚአብሔር ልጅ ተመስሏል ብሎ ስለተነገረን ከዛ ለዘላለም ካህኑን ይኖራል ብሎ ስለ አወራ ማለት ነው። ግን በሌዊ ወይም በአሮን የክህነት ስርዓት ለዘላለም ካህን ሆኖም ይኖር የለም። ለምን ከተባለ የሚሞቱ ሰዎች ስለሆኑ ወይም ስለሚሞቱ ማለት ነው። ሞት ካለ ዘላለም የሚባል ነገር የለም ማለት ነው። ስለዚህ በሌዋዊ ክህነት ስርዓት ለዘላለም ተብሎ የሚታሰብ የክህነት ስርዓት የለም ማለት ነው። ነገር ግን በመልከ ጼዴቅ የክህነት ስርዓት እንግዲህ ሞት የማይዘው ነው ማለት ነው። በህይወት እንዲኖር የተመሰከረለት እርሱ ነው እያለ ይናገራል። ከዛ ቁጥር 9 ላይ ይህን ለማለት ሲፈለግ ይላል ይህን ለማለት ሲፈለግ ሲፈቀድ አስራትን የሚያስወጣ ሌዊ እንኳ በአብርሃም እጅ አስራትን ሰጥቷል፣ መልከ ጼዴቅ በተገናኘው ጊዜ ገና በአባቱ ወገብ ነበርና ይላል። እንደዚህ ማለት ከቻል የብርሃም ጸሐፊ የሚናገረው ነገር እንግዲህ አብርሃም እንደዚህ ብሏል። ቅድም ለነገርኳችሁም አብርሃም ለመልከ ጼዴቅ ምን ሰጥቷል? አስራት ሰጥቷል። እንደዚሁም ደግሞ መልከጼዴቅ አብርሃምን ባርኮታል። እንግዲህ እንደዚህ ማለት ከቻል ሌዊ ማለት የአብርሃም የልጅ ልጅ ልጅ ነው አይደል? አብርሃም ይስሐቅን ውልድ፣ ይስሐቅ ያዕቆብን ውልድ፣ ከያዕቆብ ልጆች መካከል አንደኛው ነው ሌዊ። ስለዚህ ሌዊ በአባቱ በአብርሃም ወገብ እያለ ለመልከጼዴቅ ደቅ ኢቭን ሌዊን ምን ብሎ ይጠቅሰዋል? አስራትን የሚያስወጣው ሌዊ እንኳ በአባቱ ወገብ እያለ ወይም በአባቱ አብራክ እያለ ለመልከጼዴቅ ምን ሰጥቷል አስራትን ሰጥቷል እያለ ይናገራል ማለት ነው። ይህንን ምን ሊያሳየን ፈልገው ነው እንደዚህ የሚናገረው የዕብራውያን ጸሐፊ? የመልከጼዴቅ ክህነት ከሌዊ ክህነት እጅግ በጣም ይበልጣል የሚለውን ነገር ሊያስረዳን ፈልጉ እነዚህን ሁሉ የሄደው ይህንን ውርቀት የሄደው የመልከጼዴቅ ክህነት የመልከጼዴቅ የክህነት ስርዓት ከሌዊ የክህነት ስርዓት እጅግ በጣም ይበልጣል የሚለውን አስረግጦ ሊነግረን ፈልጎ ነው። አንድ ትንቢት ላስታውሳችሁ። መዝሙር ዳዊት ምዕራፍ መቶ አስር ላይ በመዝሙር ዳዊት መቶ አስር ላይ አንድ ትንቢት አለ። እግዚአብሔር ለዳዊት ያሳየው ማለት ነው። ምንድን ነው? እንደ መልከጼዴቅ ስርዓት እንግዲህ ለዘላለም ካህን የሚሆን ወይም ደግሞ የመልከጼዴቅ ስርዓት ይመጣል ብሎ እግዚአብሔር ለዳዊት ተስፋን ሰጥቶት ነበር። መዝሙር መቶ አስር እግዚአብሔር ጌታዬን ጠላቶችን ለግርህ መረግ መቀመጫ እስካደርግልህ ድረስ በቀኜ ተቀመጣል። እግዚአብሔር የኃይልን በትር ከጽዮን ይልክልሃል፤ በጠላቶችህም መካከል ግዛ። ከአንተ ጋር ቀድሞ በኃይልህ ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድመው ከሆድ ወለድሁ። ከዛ እንደ መልከጼዴቅ ስርዓት አንተ ለዘላለም ካህን ነህ ብሎ እግዚአብሔር ማለ አይጸጸትም። እግዚአብሔር በቀኝ ነገስታትን በቁጣው ቀን ይቀጠቅጣቸዋል፣ ያለ ይናገራል። ስለዚህ በትንቢት ላይ እግዚአብሔር ምን ብሎ ተናግሯል? እንደ መልከ ጼዴቅ ስርዓት አንተ ለዘለለም ካህንህ ብሎ እግዚአብሔር ማለ አይጸጸትም የሚል ትንቢት አለ። ስለዚህ አሁን ምን ሊሆን ነው? የሌዊ የክህነት ስርዓት ሊያልፍበት ነው፣ ወይም ደግሞ ሊያረጅበት ነው። ቁጥር 11 ላይ እንግዲህ ህዝቡ በሌዊ ክህነት የተመሰረተ ህግ ተቀብሏልና በዚያ ክህነት ፍጹምነት የተገኘ ቢሆን እንደ አሮን ሹመት ሳይሆን እንደ አሮን ሹመት የማይቆጠር እንደ መልከ ጼዴቅ ሹመት ግን የሆነ ሌላ ካህን ሊነሳ ወደፊት ስለምን ያስፈልጋል ብሎ ይሞግታል ማለት ነው። እንግዲህ የሚናገረው ነገር ምንድን ነው? ህዝቡ የእስራኤል ህዝብ ወይም ደግሞ የሌዋውያን ወንድሞች በህግ ላይ የተመሰረተ የክህነት ስርዓት ነው የተቀበሉት እና በዚያ እነርሱ በተቀበሉት የክህነት ስርዓት ፍጹምነት የተገኘ ቢሆን የኃጢአት ስርየት ፍጹም የተገኘ ቢሆን ኖሮ እንደገና ሌላ እንደ አሮን ሹመት የማይቆጠር እንደ አሮን የሊቀ ክህነት ሹመት የማይቆጠር እንደ መልከ ጼዴቅ ስርዓት የሆነ ሌላ ካህን ሊነሳ ለምን ያስፈልጋል? እግዚአብሔር ለምን እንደዚያ ብሎ ተናገረ? ብሎ ይሞግታል ማለት ነው። እዛ ክህነቱ ይለወጣል ብሎ ያስረዳል ማለት ነው። ስለዚህ እግዚአብሔር በተናገረው ትንቢት መሰረት የሌዊ ክህነት የሌዊ ክህነት የሚሰራው ለእስራኤል ሕዝብ ብቻ ነው። እነሱም በቃ በእግዚአብሔር ፊት የሚቀርቡት በእግዚአብሔር ወደ ቅድስተ ቅዱሳን ገብተው የሚማለዱት ለእስራኤል ሕዝብ ብቻ ነው። ግን የመልከጼዴቅ የክህነት ስርዓት ግን ከዚህ ይለያል። መልከጼዴቅ ለእስራኤል ብቻ እንግዲህ ኢየሱስ ክርስቶስ አንተ እንደ መልከጼዴቅ ክህነት ለዘላለም አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ነህ ተብሏልና ስለዚህ የእርሱ ግን ግሎባል ነው ምክንያቱም ከሌዊ በፊት የነበረ ካህን ነዋ ከአብርሃም በፊት የነበረ ካህን ነዋ ማ መልከጼዴቅ ማለት ነው ስለዚህ ጌታችን ኢየሱስ ክርስቶስ አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ነህ እግዚአብሔር ደግሞ ለዘላለም ካህን ብሎ ማለ አይጸጸትም፣ የሚለውን ነገር አስረግጦ የዕብራውያን ጸሐፊ ይናገራል። ቁጥር 15 እና 16 በማያልፍም ሕይወት ኃይል እንጂ በስጋ ትእዛዝ ሕግ ሳይሆን ሌላ ካህን በመልከ ጼዴቅ ምሳሌ ቢነሳ ይህ እጅግ አብልጦ የሚገለጥ ነው። አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ይመሰክራል። ህጉ ምንም ፍጹም አላደረገምና፣ ስለዚህ የምትረክም የማትጠቅምም ስለሆነች የቀደመች ትእዛዝ ተሽራለች። ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ገብቷል። ስለዚህ የቀደመው የክህነት ስርዓት አንደኛ ካህኑ ማጤተኛ ነው የሚቀርበው፣ አሮንም ማጤተኛ ነበረ። አንደኛ በ ሁለተኛ የሚቀርበውን መስዋዕት የእንስሳት መስዋዕት ነው። ስለዚህ ምን አላረገም ይላል ፍጹም አላረገም ይላል ሰዎችን ሊቀድስ አልቻለም የድሮው የሌቪው ስርዓት ማለት ነው ስለዚህ እግዚአብሔር ክህነቱን ለመቀየር ፈለገ ወደ ምን ወደ መልከ ጼዴቅ የክህነት ስርዓት ለማምጣት ፈለገ እግዚአብሔር ማለት ነው ክህነቱ ሲለወጥ ደግሞ አብሮ ምኑም ይለወጣል አለ ህጉም ይለወጣል አለ ለምንድን ነው ህጉን ሊለወጥ ያስፈለገው ሲባል ቁጥር 17 ላይ ቁጥር 18 ላይ ህጉ ምንም ፍጹም አላደረገምና ስለዚህ የምትደክም የማትጠቅምም ስለሆነች የቀደመች ትእዛዝ ተስራለች አለ ሰዎችን ፍጹም አላረገም ህጉ ህጉ እግዚአብሔር የሚፈልገውን ቅድስና ከሰዎች አላስገኘም ስለዚህ እግዚአብሔር ምን አረገው ህጉ አይጠቅምም አለ እግዚአብሔር ፊት ህጉ ምንም ዋጋ የለውም ማለት ነው የምትደክም ስለሆነች የማትጠቅም ስለሆነች የቀደመች ትእዛዝ ተስራለች ምክንያቱ ምንድነው ሲባል ወረድ ብሎ ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ገብቷልና፣ ጌታ ስሙ ለዘላለም የተባረከ ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ስለገባ የቀደመው እንግዲህ የማይጠቅም ስለሆነ ይላል መጽሐፍ ቅዱስ የሚደክም ስለሆነ ሰውን ፍጹም ማድረግ የማይችል ስለሆነ ተሽሯል እያለ፣ ወይም ደግሞ እግዚአብሔር እሱን ከመስመር ውጭ አድርጎታል፣ አዲስ ተስፋን ከእኛ ጋር ገብቶ ብሎ ይናገራል ማለት ነው። ጌታ ስሙ ለዘላለም የተባረከ ይሁን። እና ይህን ማውቃችን ለምን ይጠቅመናል? አሁን እንደ ርዜር በእርሳችን ይህን መማማራችን ለምን ይጠቅመናል ሲባል እንግዲህ እኛ ምን ያክል ዋጋ የተከፈለልን ሰዎችና እንዲሁም ደግሞ ስለ እኛ ምን አይነት ሊቀ ካህን እንዳለን እንድናውቅ ያገዘናል። አሁን በብሉይ ኪዳን ቅድም ዮሲም ሲያጸልየን ሲነግረን ነበርና እንግዲህ ወደ ቅድስተ ቅዱሳን አለል አደባባይ አለ ቅድስተ አለ ቅድስተ ቅዱሳን አለ ታቦቱ ያለው ቅድስተ ቅዱሳን ነው። እና ካህኑ የሰዋው እንደሚዞ የሚገባው ወደ ቅድስተ ቅዱሳን ሲገባ እንዴት ነው የሚገባው ከተባለ እግሩ ላይ ሰንሰለት አስረው ነው የሚገባው። ለምን ይሞታላ። እግዚአብሔር መስዋዕቱን ካልተቀበለው እዛው ሊቀሰፍ ይችላል። ከተቀሰፈ ደግሞ ሰዎች ገብቶ አይደለም እሱ ይዘው የሚወጡት፣ ሰዎች ሱን ለማውጣት ከገቡ እነሱም ይቀሰፋል። ስለዚህ እዛ ቼክ ያደርጉታል። ብዙ ጭጭልጭልል ይላል ይጨኋል፣ ብቻ በህይወት መኖሩን ለማሳየት ማለት ነው። ከዛ በኋላ ስበው አውጡታል ማለት ነው ምናልባት ከሞተ ማለት ነው። እስኪ ምን ያክል አስፈሪ እንደሆነ። ሁለተኛ ደግሞ ሟሾች ናቸው ካናቶቹ ሟሾች ናቸው። በታሪክ ጆሴፍ ወልደ ኮሬው የሚባል አለ ጆሴፈስ የሚባል የታሪክ ጸሐፊ፣ ከአሮን ጀምሮ እስከ መጨረሻው ካህን ድረስ ሰማንያ ሦስት ሊቀ ካህናት ነበሩ ይላል። አንድ አልነበረም። ሰማንያ ሦስቱም ሊቀ ካህናት ሞተዋል። እዚህ አሁን ምን ያክል ወደ ተሻለ ኪዳን ውስጥ እንደገባንም ደግሞ ያስረዳናል ማለት ነው። አንደኛ ስለኛ እንግዲህ የኛ ሊቀ ካህናት የሆነው ጌታችን ኢየሱስ ክርስቶስ ለዘላለም የሚኖር ነው። አሁን ሁለተኛ ሞት የማይዘው ነው። ስለዚህ ለኛ ዘወትር ሊማለድልን የምችል ነው ማለት ነው። ፕላስ ደግሞ ወደ እግዚአብሔር ይዞ የቀረበው መስዋዕት የእንስሳት ወይም የኮርማዎች የፍየሎች እና የበጎች መስዋዕት ሳይሆን የራሱን ደም ይዞ ነው የገባው። በዘላለም መንፈስ ራሱን ለእግዚአብሔር መስዋዕት አድርጎ ያቀረበው ጌታችን ኢየሱስ ክርስቶስ እኛን ሊቀድሰን፣ እኛን ነጻ ሊያወጣ ከሞት ነጻ ሊያወጣ የራሱን ደም ይዞ ወደ ቅድስተ ቅዱሳን እንደገባ መጽሐፍ ቅዱስ ይነግረናል። ይህንን ማወቃችን ውስጣዊ ሰላምን ይሰጠናል። ማለት ይሄ በነ አሮን ዘመን የነበሩ ሰዎች ውጪ ናቸው። ህዝቡ የሚጠብቁት ሊቀ ካህኑ ማለት ነው፣ ምናልባት እግዚአብሔር ይቀበለን ይሆን በሚል ጥርጣሬ ማለት ነው። ካህኑ ከወጣ ነው ገና እግዚአብሔር የሚያመሰግኑት ማለት ነው። ካህኑ በሚገባ እዛ ስርዓቱን ፈጽሞ ሲወጣ እግዚአብሔርን ያመሰግናሉ ማለት ነው። እነሱ አደባባይ ሆነ። ስለእኛ ግን መጽሐፍ ቅዱስ ሲናገር፣ እኛም እንግዲህ ምዕራፍ አስር ላይ ዕብራውያን ጸሐፊ ይናገራል ወደ ቅድስት እንደገባን እንግዲህ በክርስቶስ በደሙ ማለት ይላል። ምዕራፍ አስር ላይ በመረቀልን በአዲስና በሕያው መንገድ እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በስጋው በኩል እንድንገባ ድፍረት ስላለን እያለ ይናገራል። ስለዚህ እኛ እንደነርሱ አይደለንም ማለት ነው ውጭ የምንቆም ሰዎች ሳይሆን በኢየሱስ ክርስቶስ ደም በስጋው ወደ ቅድስተ ቅዱሳን የገባን ሰዎች ነን። ጌታ ስሙ ለዘላለም የተባረከ ይሁን። ሰሞኑን ያው አየሩ በጊዜ እየጨለመ ስለሆነ በዚህ እናበቃል። እስቲ እንጸልይ።